የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና፣ ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል አምስት ተገናኝተናል። የስምንተኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ እውቀታችን ማሳደግ ስለ ቤተ ክርስቲያን ያለንን ግንዛቤ ይበልጥ ለመጨመር ወጣቶችን ለማበረታታትና ለማነቃቃት እንዲሁም ስብከተ ወንጌልን ለሁሉም ለማድረስ ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ከዮሐንስ ወንጌል እንዲሁም የጠቅላላ እውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። እንተዋወቅ፣ ስማችሁን፣ ከየት ሀገረ ስብከት፣ ቁምስናችሁ፣ የወክላችሁትን ዩኒቨርሲቲ ከንችን ጀምር። አመሰግናለሁ። ፍልሰታ እባላለሁ ከእምድብር ሀገረ ስብከት ከድርበት የቅዱስ ዮሴፍ ቁምስና ከወልቂጤ ምሴስ። አመሰግናለሁ። ሜሪ እባላለሁ ከእምድብር ሀገረ ስብከት ከአጣጥ ሎርድ ማርያም ቁምስና ከባህር ዳር አይምሴስ። ታምራት ኤርሚያስ ይባላለሁ። ሆሳና ሀገረ ስብከት አጀባ ቅዱስ ጴጥሮስ ና ጳውሎስ ሐዋርያት ቤተ ክርስቲያን ዱራሜ አይሚስዝን ውክ የመጣሁት። አመሰግናለሁ። ነጃለታ አበበ ይባላለሁ። የመጣሁት ከአዋሳ ሀገረ ስብከት ከጋልቻ ቁምስና ቡሌ ሆራ ዩኒቨርሲቲ። ኦኬ የመጣሁት የቡሌ ሆራ ዩኒቨርሲቲ ተማሪዎች ስስ እንኳን ደህና መጣችሁ። ጥያቄዎች የሚሆኑት ከመጽሐፍ ቅዱስ የብሉይ ኪዳን ጥያቄና የአዲስ ኪዳን ጥያቄ። ተወዳዳሪዎች እያንዳንዳቸው አንዳንድ ጥያቄ ይጠየቃሉ። አንድ ቡድን አራት ጥያቄ የመጽሐፍ ቅዱስ ጥያቄ ይጠየቃል። እንዲሁም የጠቅላላ ዕውቀት በጋራ የመዝሙር ጥያቄዎችም በጋራ ይመልሳሉ። ስድስት ጥያቄዎች ነው የምትጠየቁት። የሚያዘው ከአስር ነው። ከማን ጀምር? ከእህቶቻችን ጀምር እያሉኛል። ስለዚህ ከሜሪ እንጀምራለን። የብሉይ ኪዳን ጥያቄ የተዘጋጀው ከኦሪት ዘፍጥረት ነው። ጥያቄ ቁጥር ምረጪ ሜሪ። ጥያቄ ቁጥር አራት ርብቃ ለይስሐቅ ሚስት እንድትሆን ከወንድሞቿ ተለይታ ስትሄድ፣ ሃ መረቋት አንቺ እህታችን እልፍ አላፉኝ ዘርሽም የጠላቶችሽ ደጅ ይውረስ አሏት ለ የአባቷን ቤት ወንድሞቿንም ትታ ለመሄድ ጓጉታለችና ወንድሞቿ አዘኑባት። ሐመርሃ ወደ ማታውቀው ሰው እየተወሰደች ናትና በድሜዋም ታናሽ ናትና አለቀሰች። ሀሌታ ውሃ መልሱ ሀሌታ ውሃ ነው። በትክክል ተመልሰ መረቋት እልፍሁኚ በሄድሽበት ሁሉ ተባረኪ ብለው መርቀዋታል። እሺ፣ ፍልሰታ፣ ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት ያዕቆብ በወንድሙ ኤሳው ዘንድ ሞገስ እንዲያገኝ የላከውን እጅ መንሻ ኤሳው ምን አደረገው? ሀ ስላደረክብኝ ብዙ ክፋት፣ ይህ በእውነቱ በቂ ካሳ አይደለም አለ። ለመልካም አድርገሃልና የአባቶቻችን አምላክ ይባርክህ ብሎ ተቀበለው። ሐመር ውሃ ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ላንተ ይሁን አለ። ሐመር ውሃ ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ላንተ ይሆናለ። በትክክል። ከኦሪት ዘፍጥረት ምዕራፍ 33 ቁጥር 9 ላይ የሚገኝ ክፍል ነው። ኤሳው ለወንድሙ እኔ ብዙ አለኝ አንተ ጋር ያለው ያንተ ይሁን ብሎ ሰጠው ማለት ነው። እሺ ወደ እናንተ መጥተናል። ከዱራሜ አይምሲስ የብሉ ኪዳን ጥያቄ ቁጥር ጥያቄ ቁጥር አንድ አብራም ወንድሙ ሎጥ እንደተማረከ በሰማ ጊዜ የቤቱን ብላቴኖች አሰልፎ ምርኮውን ሁሉ አስመለሰ። ከዚያ ጦር ሲመለስ እንጀራና የወይን ጠጅ ይዞ የተቀበለው ንጉስ ማን ነበር? ሀ፣ የሰናኦር ንጉስ በአምራፌል፣ ለ፣ የኤላም ንጉስ በከሎ ደጎምር፣ ሃመሩሃ የሳሌም ንጉስ መልከጼዴቅ የሰላም ንጉስ መልከ ጸዲቅ መልሱ፣ ሀመሩሃ የሳሌም ንጉስ መልከ ጸዲቅ ነው። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ የሚገኝ ክፍል ነው። እሺ የመጨረሻው ጥያቄ ናጃላታ፣ ቁጥር ሶስት ለይሳቅ ሚስት እንዲያመጣ የሄደው ማን ነበር? ሃ ሽማግሌው አብርሃም የአብርሃም ሽማግሌው ሎሌ ሐምሩሃ የአብርሃም ወንድም ሎጥ ለየአብርሃም ሽማግሌው ሎሌ ሽማግሌው ሎሌ በትክክል ተመልሷል። ሽማግሌው ሎሌ ከአብርሃም እጅግ ቅርብ የነበረ ነው ለልጁ ሚስት እንዲያመጣለት ለሽማግሌው ነግሮታል። ዘፍጥረት 24 ቁጥር ሁለት ላይ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ ይህ የስምንተኛው ዙር አምስተኛው ክፍል የጥያቄና መልስ ውድድር ነው። የብሉይ ኪዳን ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ የአዲስ ኪዳን ጥያቄዎችን እንጠይቃለን። አብራችሁኑን እጅግ የተከበራችሁ ተመልሰናል። አሁን የአዲስ ኪዳን ጥያቄዎች የምንጠይቅበት ሰዓት ላይ እንገኛለን። ከቡሌ ሆራ ነጃለታ፣ ስለናንተ እናንተ የተማሪዎች ህብረት ምን የምትለን ነገር አለ? እዛ ቁምስና አለ ወይ? ካህናቶች አሉ ወይ? ህብረታችሁ ምን ይመስላል? ምእመናን እና የት ነው የሚገኘው? ቡሌ ሆራ አመሰግናለሁ። ቡሌ ሆራ የሚገኘው በምዕራብ ጉጂ ዞን ነው። የሚገኘው የምዕራብ ጉጂ ዞን ካፒታል ሲቲ ነው እና እኛ የቡሌ ሆራ ዩኒቨርሲቲ የካቶሊክ ተማሪዎች ህብረታችን ደስ ይላል። በዛ የሚገኘው ትንሽዬ ቻፕላ አለችን። በቻፕላ ውስጥ ደግሞ የአካባቢው ህብረተሰብ አሉ። ትንሽ ናቸው፣ ግን እንደ ቁጥራቸው አይደለም በጣም በሀሳባቸው በስራቻው ትልቅ ናቸው። እኛም ከነሱ ጋር በህብረት ነው የምንኖረው። የተለያዩ ፕሮግራሞችን በማዘጋጀት ቅዳሜ ቅዳሜ ለእሁድ የሚሆን መዝሙሮችን በማዘጋጀት ትናናሽ ህፃናቶችን የካቶሊክ ስርዓተ አምልኮን አውቀ እንዲያድጉ በማስተማር እንገኛለን። በተጨማሪ ደግሞ እኛ ከራሳችን ከተማሪዎች ጋር በዩኒቨርሲቲ ግቢ ውስጥ በመገናኘት አንዳንድ ሀሳቦችን የደከሙትን ተማሪዎች በማበረታታት ብዙ ፍሬሽ ተማሪዎችን በመቀበል ተመርቀው የሚወጡትን የወልጎ ፕሮግራም በማዘጋጀት ይሸኛቸዋለን ማለት ነው እና በዚህ አጋጣሚ መናገር የሚፈልገው ዘንድሮ አሁን በዚህ ክርምት የሀዋሳ ሀገረ ስብከት በየታችን ያችን ቻፕል የእድሳት ግቢ ሰርተውልናል። ላመሰግናቸው ወዳለው እና ማስተዳደር የሚፈልገው እዛ ትንሽዬ ተጽዕኖ ያሳደረብን የቸርቿ ፊዚካል አፒራንሷ የበክረ ነው የምትመስለው። ተማሪዎች ሲመጡ ምክንያቱም ከተለያየ ቁምስና ሀገረ ስብከት ስለመጡ ትልቅ ቤት ነው የለመዱት፣ ስመጡ ቤቱ የበክረ ነው የሚመስለው እና አንድ ይሁድ ይመጣሉ፣ ከዛ ይመለሳሉ፣ አይሳትፉም ብዙ ማለት ነው። ስለዚህ መሬቱንም የገዙልን የሀዋሳ ሀገር ስብከት ናቸው። እና ትልቅ ቤተክርስቲያን እንዲኖረን ለማሳሰብ እፈልጋለሁ። አመሰግናለሁ። የአዲስ ኪዳን ጥያቄ ከእናንተ እጀምራለሁ። የአዲስ ኪዳን ጥያቄ የተዘጋጀው ከዮሐንስ ወንጌል ነው። ጥያቄ ምረጥ። ጥያቄ ቁጥር ጥያቄ ቁጥር አንድ በምንዝር የተያዘች ሴት ወደ ኢየሱስ ባመጡ ጊዜ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት ሲላቸው፣ ህሊናቸው ወቅሷቸው ከዚያ ሄዱ። በመጀመሪያ ሄደው ማን ነው? ሀ ወጣቶቹ፣ ለሽማግሌዎቹ፣ ሀመር ውሃ፣ ሴቶቹ፣ ወጣቶቹ ታምራት መልሱ ወጣቶቹ ብሏል። በመጀመሪያ የሄዱት እንደ መጀመሪያም እንደመጡት ሽማግሌዎቹ ናቸው። እሷን ከሰው በቀረበው ጊዜ ከፊት የነበሩ እነሱ ናቸው። እንደገና ይውገር እስኪ ማን ነው ኃጢአት የሌለበት ብሎ ኢየሱስ ሲጠይቃቸው እንደገናም ቀድሞ ተመልሶ የሄዱት ሽማግሌዎቹ ናቸው። አልተመለሰም። የአዲስ ኪዳን ጥያቄ ጥያቄ ቁጥር 3 እየሱስ ኢየሱስ በዓለም ሳለው የዓለም ብርሃን ነኝ ብሎ ወደ መሬት እንትፋለ በምራቁም በምራቁም ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ሰሊሆም ማለት ሃ መዳን፣ ለ የተላከ፣ ሐመር ውሃ የተቀባ የተላከ መልሱ ለየተላከ በትክክል ተመልሶ የዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ነው ጌታ ኢየሱስ መሬቱን በጭቃ አድርጎ አይኑን ቀባው ሄደ ታጠብ በሰሊሆም መጠመቂያ ሄደ ታጠብ አለው ያ ቦታ ሰሊሆም ማለት የተላከ ማለት ነው እሺ ወደ እናንተ መጥቻለሁ። ከፍልሰታ ጀምራለሁ። ጥያቄ ቁጥር ሁለት ሁለት ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው እርሱ፣ ወይስ ወላጆቹ ባሉት ጊዜ የኢየሱስ መልስ ምን ነበር? ሀ ስለ አባቶቹና አያቶቹ በደል እነሆ እውር ሆነ ለንስሐ ባትገቡ እናንተም የበለጠ ጥፋት ይጠብቃቸዋል። ሐመሩሃ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ሐመሩሃ ውሃ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። በትክክል ተመልሶ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ስናነብ ይህን ታሪክ እናገኛለን። እነሱ በተለይ ፈሪሳውያንም ኃጢአት ላይ ትኩረት ያደረጉ ስለነበረ እውር ስለነበር እውር የሆነው በሆነ ሰው ምክንያት ወይ በእሱ ወይ በወላጆቹ ወይ በሆነ እርግማን ኃጢአተኛ ስለሆነ ነው የሚል አስተሳሰብ ነበራቸው። ኢየሱስ ግን የእግዚአብሔር ስራ እንዲገለጥ ነው እንጂ ማናቸውም ኃጢአት አልሰሩም። የመጨረሻው የአዲስ ኪዳን ጥያቄ ሜሪ፣ ጥያቄ ቁጥር አራት ኢየሱስ በሰንበት ቀን እውሩን በመፈወሱ በፈሪሳውያን መካከል መለያየት ሆነ። ከዚህም የተነሳ እውሩን አንተ አይኖችህን ስለከፈተ ስለ እርሱ ምን ትላለህ ብለው ሲጠይቁት ምን ብሎ መለሰ? የናዝሬቱ ኢየሱስ ነው አለ። ለ አላውቀውም አለ አመር ውሃ ነብይ ነው አለ። ለአላውቀውም አለ እሱ ያለው ነብይ ነው ያለው። ይህ ዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር 16 እስከ 17 ያለው ክፍል ነው። አልተመለሰም። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎች እንመለሳለን። በየቤታችሁ እናንተም እየተወዳደራችሁ እንደሆነ አምናለሁኝ። ካፍታ ቆይታ በኋላ እንመለሳለን። አብራችን ቆዩ። ክቡራን ተመልካቾቻችን ተመልሰናል። የስምንተኛው ዙር አምስተኛው ክፍል ላይ እንገኛለን። አሁን የጠቅላላ እውቀት ጥያቄዎች የምንጠይቅበት ሰዓት ላይ እንገኛለን። የጠቅላላ እውቀት ጥያቄዎች የሚመለሱት ተወዳዳሪዎች ራሳቸው እዚህ ካወቁ ይመልሳሉ፣ ካልሆነም በተሰጣቸው ሁለት ደቂቃ ውስጥ ስልክ ደውለው መጠየቅ ይችላሉ። ከዚያም በፊት ሜሪ ስለ ባህር ዳር ዩኒቨርሲቲ የተማሪዎች ህብረት ካቶሊክ ተማሪዎች ህብረት ምን የምትኝን ነገር አለ? የዛ ህብረታችሁ እንዴት ነው? የህይወት መንገዳችሁ፣ የትምህርት ጉዞችሁ በቤተ ክርስቲያን ያለው አገልግሎት ምን ይመስላል? አመሰግናለሁ። የባህር ዳር አይምሴስ እስካሁን ባለው ሁኔታ ደስ በሚል ሁኔታ ነው ያለው። ትንሽ ችግር የሆነብን ሁሌ መገናኘት አንችልም። የምንገናኘው እሁድ እሁድ ና በበዓላት ነው። ያም የሆነበት ምክንያት ደግሞ ካምፓሶቹ በመራራቃቸው ና ተማሪዎቹ ሩቅሩቅ ስለሆንን ያው መገናኘት ስለማንችል ነው። ያለን ህብረት ደስ በሚል ሁኔታ ነው፣ እሁድ እሁድ ስንገናኝ ከዛ ካሉ ምእመናን ጋር መዘመራኖች ጋር የመዝሙሩ አገልግሎት እንሰጣለን። ከምእመኖቹ ጋም ያለን ቁርኝነት እጅግ በጣም ደስ የሚል ነው። በዓላት በሚሆኑ ጊዜም እዛው ቤተክርስቲያን ሆነን ነው የምናሳልፈው። አባታችን ልሳነ ክርስቶስም ይመጣሉ፣ ቆሞስም፣ ሲስተሮችም አብረውን ነው ከኛ ጋር የሚያሳልፉት። እንዲሁም እዛ ያሉ ወጣቶችም ከኛ ጋር በመሆን ጥሩ የሆነ ጊዜ እናሳልፋለን። እዛ የቤተ ክርስቲያኑ ክብረ በዓል በሚከበርበትም ጊዜ ቀዳሚ ተሳታፊ በመሆን እናገለግላለን። ያለን ህብረት ደስ ይላል። አመሰግናለሁ። በጣም አመሰግናለሁ። ፍልሰታ፣ ባጭሩ ስለ ወልቂጤ ዩኒቨርሲቲ ህብረታችሁ ምን ይመስላል? አመሰግናለሁ። ወልቂጤ ዩኒቨርሲቲ የሚገኘው በጉብሬ ክፍለ ከተማ ነው፣ በእምድ ብር ሀገረ ስብከት። እዛም ያው ብዙ እዛው ጉብሬ ቁምስና አለ፣ የሲታውያን ገዳሚ ያሉበት። እንዲሁም እዛው ክፍለ ከተማው ላይ የዶንቦስኮ ሳሌዚያውያን ሲስተሮች አሉ። እንዲሁም እምድ ብር ሀገረ ስብከቱም አለ፣ ጠቅላይ ጽሕፈት ቤት። ያው በሦስቱም የታቀፍነና በጣም ደስ ይላል። መቀመጫችን የምናደርገው እዛ ሳሊዛዊያን ሲስተር ላይ ነው። እዛው ያለ ነገር ነው፣ ሙሉ የእነሱ ቻፕል ነው። ሮብ ቀን የእነሱ ቻፕል የላቲን ቅዳሴ ይኖረናል። እሑድ ደግሞ ከቁምስና ጋ ጋር ቅዳሴ እናስቀድሳለን። የላቲንም የምስራቅም ተከታይ ስላለ ሁለቱም አንድ ላይ እናደርጋለን። ያው ፕሮግራም አሉ በጣም ደስ የሚል ቁጥራችንም ደግሞ እስከ ሰባ አምስት እንደርሳለን። ሀይ ሜምበር ያለበት ነው፣ ደስ ይላል በጣም በጣም። እናመሰግናችኋለን። እሺ የጠቅላላ እውቀት ጥያቄ የምንጀምረው ከእናንተ ነው። ጥያቄ ቁጥር አንድ ጥያቄ ቁጥር አንድ ካቶሊካዊት ቤተ ክርስቲያን አንድ ሰው ማመዛዘን ይችላል ለማለት የማመዛዘኛ እድሜ የምትለው ስንት ዓመት እድሜ ነው? ሄሎ አባ፣ አባ ፍልሰታ ነኝ ከካቶሊክ ቲቪ ሁኜ ነው ምደውለው። ካቶሊክ ቤተክርስቲያን አንድ ሰው ማመዛዘን ይችላል ለማለት የማመዛኛ እድሜ የምትለው ስንት ዓመት እድሜ ነው? ማመዛዘኛ እድሜ፣ አዎ እድሜ የምትለው ስንት ዓመት እድሜ ነው? ሰባት አመት ጀምሮ። እሺ አባ አመሰግናለሁ። እሺ እሺ እሺ፣ ትስማማላችሁ? ተስማምታችኋል። ሌላ ቦታ አትደውል፣ እሺ መልሱ ሰባት ዓመት ነው። በትክክል ተመለሰ። እሺ፣ የጠቅላላ እውቀት ጥያቄ ቁጥር ሁለት የካቶሊክ ቤተ ክርስቲያን መተዳደሪያ ሕግ ምን ይባላል? ሄሎ፣ ሰላም ሰላም ነው። አቤትን ሰላም እግዚአብሔር ይመስገን። አለው ከሰላም ቲቪ ከካቶሊክ ቤተ ክርስቲያኑ ነው የምደውልለት አንድ ጥያቄ ልጠይቅዎት። እሺ የካቶሊክ ቤተ ክርስቲያን መተዳደሪያ ህግ ምን ይባላል? የካቶሊክ ቤተ ክርስቲያን ማተዳደሪያ ህግ ምን ይባላል? ካኖን ካኖን

ካኖን ሎ ወይም ሕገ ቀኖና መልሱ ምን ይላል? የካቶሊክ ቤተ ክርስቲያን ሕገ ቀኖና ወይም ኮዶፍ ካኖን ሎ በትክክል መልሰዋል። በትክክል እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ የጠቅላላ እውቀት ጥያቄዎችን ጠይቀናል። በየቤታችሁ እንደመለሳችሁ አምናለሁ። ሁለቱም ቡድኖች የጠቅላላ እውቀት ጥያቄ ወደ ደወሉላቸው ሰዎች ደውለው መልስ ሰጥተውላቸዋል። ሶስት ሶስት ነጥብ አግኝተዋል። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። በየቤታችሁ የትኛው መዝሙር ይሆናል ትገምታላችሁ? አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል አሁን የመጨረሻ የሆነውን የመዝሙር ጥያቄዎችን የምንጠይቅበት ሰዓት ላይ እንገኛለን በየቤታችሁ ወላጆች ከልጆቻችሁ ጋር ልጆች ከወላጆች ከጓደኞቻችሁ ጋር መዝሙሩን ከተወዳዳሪዎች በፊት እንድትመልሱ እጋብዛለሁ። የመዝሙር ጥያቄ የምንጀምረው ከዱራሜ እና ቡሌ ሆራ የመዝሙሩን በደንብ አዳምጡ ጽሑፉን በደንብ እዩ፣ ሀሳቡን በደንብ አስተውሉ። ሁለት ደቂቃ ነው ያላችሁ፣ ቀስ ብላችሁ መዝሙሩን ለመመለስ። ጥያቄ ቁጥር አንድ ጥያቄ ቁጥር አንድ ታውቁታላችሁ ሁሌ የሚዘመር መዝሙር ነው። ሀሳቡን ይዩት። አንድ ላይ ዘምሩ። ስትዘምሩ ይመጣል። አንድ ላይ ዘምሩ።

ምታውቁት መዝሙር አብራችሁ ብትዘምሩ ትመልሳላችሁ። ሳበረታታችሁ ነበር። ለክፉ አይሰጥም መዝሙሩን ታውቁታላችሁ። አናቆም ብላችኋል እንጂ ታውቁታላችሁ። እሺ፣ አልተመለሰም። የመጨረሻው የመዝሙር ጥያቄ ሀሳቡን አንብቡ። ከዚህ ሀሳብ ቀጣይ ምንድን ነው ሊባል የሚችለው? እዛ ትሞሉታላችሁ። ጥያቄ ቁጥር ሁለት

እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ መዝሙሩ በየቤታችሁ እንደመለሳችሁት እርግጠኛ ነኝ። ሁለቱ መዝሙሮች ቀላል ነበሩ። አዲስ ጥላና አይዞ በለኝ የሚለው ሁላችንም የምናውቃቸው መዝሙሮች ናቸው። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። በየቤታችሁ ውጤቱን ስሩት። መልካም ቆይታ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። አሁን ውጤት ደርሶናል። በየቤታችሁ የማን ውጤት ስንት እንደሆነ እንደሰራችሁ አምናለሁኝ። ነጃለታና ታምራት ዛሬ ስድስት ነጥብ አምጥተዋል። እንዲሁም ሜሪ እና ፍልሰታ በትንቅንቅ በመዝሙር መልስ ዘጠኝ ነጥብ አምጥተዋል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ይህ ጥሎ ማለፍ ስለሆነ ታምራትና ነጃለታ ስለ ተሳትፏችሁ እጅግ አድርገን እናመሰግናለን። መዝሙሩ ታውቁት ነበረ፣ መዝሙሩ ስላልመለሳችሁ ነው እንጂ እኩል ዘጠኝ ነበር የምትሆኑት። ስለ ተሳትፏችሁ እጅግ አድርገን እናመሰግናለን። ሜሪና ፍልሰታ ወደሚቀጥለው ዙር አልፋችኋል። ተመልካቾቻችን፣ የስምንተኛው ዙር አምስተኛው ክፍል የተመለከታችሁት ይመስል ነበረ። በሚቀጥለው ሳምንት ከሌሎች የከፍተኛ ትምህርት ተቋም ተማሪዎች ጋር እንመለሳለን። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ያቀረብኩላችሁን የሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።